እና እንዴት ናችሁ? ሊ ሰላም ናቸው። እኔ ደህና ነኝ፣ አልሐምዱሊላህ። ስልክ ሳዋራ ስነጋገር የሚጣይ አትወድም ማለት ነው። አትወድም፣ እየተውተበተበች ነው ማለት ነው። ታዋራ፣ አይዞሽ። እና ቶሎ ዛሬ ከመዲያም ኩሽና አይደለሁም፣ መዲያም ኩሽና እንዳልመስላችሁ ማለት ነው፣ አይደለሁም። ኢጃዛ ቤት ነኝ ማለት ነው፣ ከኢጃዛ ቤት ነው። ማፌ ስራ ስራ ፈልጉ ተው፣ ግን ተው፣ ተው፣ ተው ግን ደውሩ፣ ሽቁል ተው ያገኘም ያጣና ያጣም ያገኝና ያስተዛዝበናል። ይሄ ቀን ያልፍና ብሏል የሀገሬ ሰው። አዎ ቋሚ ስራ ያላችሁ ተው፣ ስራ ፈልጉ። እንዲህ ተው፣ ግድ የላችሁም። የምን ስራ እና እንዴት ናችሁ? ሊ በተረፈ ሰላም ናችሁ? እኔ ዳንኝ አልሐምዱሊላህ። በነገራችን ላይ ያው በፊት እየሰራሁ እያለሁ የቀረብኩትን ድምጽ ሚጣ እያለቀሰኝ ስለነበረ ስሰራ በሰዓቱ ያው ሴቶች ጠንቅቀው ነበር ጃን ስለነበርኩ ዝሁር ላይ ምጣት ኣምስጣ እያልቀሰ ስለነበር ኮቢያ ስዘኛል ብዬ ሳይለንት አድርጌው ነው ድምፅ እየቀዳሁ ያለሁት። በኋላ ላይ ማለት ነው ምሳ ነው የምሰራው ዛሬ የምሰራውን ምሳ ክክ ነው ማለት ነው። ይህንን ይመስላል አሰራሬ እንግዲህ ማለት ነው እላችኋለሁኝ። ስለካ ሽሽት መሰለኝ ሳይለንት ያደረኩት እላችኋለሁ። ዶሴ ወይ እና በተረፈ እንዴት ናቸው ወይ ላይክ አድርጉ እስኪ ላይክ አድርጉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። አበረታቱኝ ማለት ነው። በቅርቡ ኢንሻአላህ ኢንሻአላህ በኢዝኒላህ ካሳካልኝ ኢትዮጵያ ገብቼ ብዙ ነገር አሳያችኋለሁ ማለት ነው። ኢንሻአላህ ብዙ ቁም ነገር ነገሮች ሰራበታለሁ ብዬ አስባለሁ ማለት ነው። ቻናሉን እና አሳድጉልኝ እላችኋለሁ። ከኩዚ ጋር ተጥዶ የተንጠቀፈቀ ነው አላቸው ላይ ባቄላ ክክ ነው። በነገራችን ላይ ስዑድ አረቢያ ከመጣሁ ባቄላ ክክ ግና ለመጀመሪያ ጊዜ እየሰራሁ ነው። አተር ክክ ምናምን ነበር ምሰራው ማለት ነው። አላ ኩል ህልም ይህን እዚህ ጋ ቲማቲመን እና ንእ ሽንኩርቴን ቀጠቅጣለሁ ማለት ነው። ይህን ይመስላል። ሽንኩርቴን የበሰለ ነው። ከዛም በኋላ ሽንኩርቱ ትንሽ በሰል ካለሌ በኋላ እንትን አደርጋለሁ እዚህ ጋ አምጥቼው ማለት ነው። በርበሬን አድርጋለሁ ብዙም አላበዛም በርበሬ። ያው እኔም ባሌም በርበሬ ብዙም አንጠቀምም፣ ጨንቋሩ ያለብን ማለት ነው። ብዙ ያሳደግንን እላችኋለሁ። ይህን ይመስላል በርበሬ። ወደማቃ ስለሆነ ያን ያክል ብዙ ምንትን አይልም። እኔ በርበሬና ቲማቲሙን በአንድ ተቁላለሁ። በኋላ ነው እንደገና መልሽ ሌላውን ነገር ተጨማምረው እላችኋለሁኝ። እና ምናክክ እንደዚህ ሆኖ መስሎልኛል። አልሐምዱሊላህ እላችኋለሁ። ቲማቲሜ ሄብዚ ጋ ሽንኩርቴን እየቀጠቀቁ ነው። ላይ ሽንኩርት ቲማቲሜን ከትፈለሁ አላችኋለሁ። ዲስ ኤምባሲ እንትን እንዲያሳካ ልኝ ሄዶ አድርጉልኝ ማለት ነው። የልጄም ዲስ ኤምባሲ እያለቀ ነው። እንዲአዲስ እጅ ነው የምመዘገበው ማለት ነው። እንዲአዲስ እጅ ነው የምመዘገበው ምክንያቱም እንትን ብሎብኛል። ምንድን ነው እኔ ሽንኩርቴን አደረኩ ተረኩ። እዚህ ጋር አላችኋለሁ ሀባይቢ አሻራ ይዞኛል። አሻራ ደግሞ የያዘኝ ክስ ምናምን አይደለም። ከአሁን ቀደም ምን ቪዲዮ አዳምጣችሁ ከሆነ ቆና ሀገር ክስ ምናምን ሳይሆን ይቃማ ያልተበለቀም ማለት ነው ያው ኢንሻአላህ አላህ ሀሳክቶልኝ በዱዓ ባጭር ጊዜ ውስጥ እገባለሁ። እየተስፋ አደርጋለሁ። ቃብልኬ ቃይበ ስንት መከራ ግማሹ ተወረሰ ሲሉ ግማሹ ምን ሲሉ፣ አልሐምዱሊላህ ሰው ንጹህ ገንዘባቸው ከሆነ ምንም አይሆንም። እዚህ ጋር ቅመም የምፈልጋቸውን አንድ ላይ አድርጌ እጨምራለሁ ማለት ነው። እና እቃይም በሰላም ደረሰልኝ፣ አልሐምዱሊላህ። የተሰበረም የተወሰደም ነገር የለም፣ ሁሉም በሰላም ደረሰ። በስንት ጊዜው እንደደረሰ ግልንጋራቸው እዚህ ጋር ሰላጣ አዘጋጃለሁ። ሰላጣ ነው፣ እየከታተፍኩ ነው። ያው ላውራችሁ ብዬ ነው ሌላ ሌላው ማለት ነው። ከኪያን እዚህ ጋር በጭልፋው ደቆስ ደቆስ ደቆስ አርጌ ጨምረዋለሁኝ። እና እቃዬ በአምስት ወር ከአስራ አምስት ቀኑ ገባ ማለት ነው። በአምስት ወር ከአስራ አምስት ቀኑ ገባ እላችኋለሁኝ። አምስት ወር ከአስራ አምስት ቀኑ ሆኖት ገባ ማለት ነው። እና በቃ ተወስዷልም ብዬ በቃ አይገኝም፣ ምናምን ብዬ በጣም ተስፋ ቆርጬ ነበረ። ግን አልሐምዱላ አሽኩር ሁሉም ነገር ሆኖ በሰላም ገባልኝ ማለት ነው። እኔ ጋር እዚህ ጋር ገባለሁ፣ ታውቃው ቀድሜ ገባለሁ። ስልት ሳይሳካል ይቀራል። የሰው ልጅ ያስባል አላህ ያሳካል ማለት ነው። ኢንሻላህ ወደፊትም አላህ ያሳካልኛል ብዬ ተስፋ አደርጋለሁኝ። እንደምታውስ ስራ ሜለም አመት ከስድስት ወር ሊሆነኝ ነው እንግዲህ ስራ ፈትቼ ቤት ተቀመጥኩ ማለት ነው። አልሐምዱላ ወሽኩር

እላችኋለሁኝ ያው ትንሽ ነው የከተፍኩት። ለምን እኔና ባሌነ ብቻንን በሳቱ መሳ የምንመገቡ። ለምን ዝሁር ላይ የምንነሳውኛ ብቻንን፣ ሌሎች ይተኛሉ። አይ እነሱም ለዛ ነው። እላችኋለሁ ሀባዊቤ ይህን ይመስላል። ክጉ ወጡ በቅበቅበቅበቅ እያለ ነው። ይህንን ይመስላል ሀባዊቤ። ላይክ አድርጉ። ድ ዓማር ጉሊ ማለት ነው። ደካሌ ከአንዱ የአንዱ ዱ ይደርሳል። አለሁ አባቤ ያላችሁበት ሰላማችሁ ዝዝት በል እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካትሁ